ቁጠባ ባህልን ለማዳበር በየቀበሌው አንድ የገንዘብ ቁጠባና ብድር ህብረት ስራ ማህበራት ለማቋቋም እየሰራ እንደሚገኝ የእርሻና ተፈጥሮ ሀብት ሚኒስቴር አስታወቀ። ባለፉት ዓመታት የገንዘብ ቁጠባና ብድር ህብረት ስራ ማህበራት 11.2 ቢሊየን ብር ቁጠባና ካፒታል ከአባላቶቻቸው መሰብሰባቸውን ያስታወቀው ደግሞ የፌዴራል ህብረት ስራ ኤጀንሲ ማህበር ነው። የገንዘብ ቁጠባና ብድር ህብረት ስራ ማህበራት ሀገራዊ ንቅናቄ በአዳማ ከተማ ተካሂዷል። ሞላ ለማየሁ ዝርዝሩን ተመልክቶታል። የገንዘብ ቁጠባና ብድር የህብረት ሥራ ማኅበራት ለፍትሐዊ የፋይናንስ ተደራሽነትና ተጠቃሚነት ለህዳሴያችን በሚል መሪ ቃል የመጀመሪያው አገራዊ ንቅናቄ ማቀጣጠያ መድረክ በአዳማ ተካሂዷል። በሀገሪቱ የሚገኙ የገንዘብ ቁጠባና ብድር ህብረት ሥራ ማኅበራት ስኬቶች፣ ማነቆዎችና የቀጣይ መፍትሄ አቅጣጫዎች ላይ በሚመክረው ንቅናቄ መድረክ ከ1500 በላይ የህብረት ሥራ ማኅበራት አመራሮችና አባሎቻቸው እንዲሁም ባለድርሻ አካላት ተገኝተዋል። የእርሻና የተፈጥሮ ሀብት ሚኒስትር ዶክተር እያሱ አብርሃ የህብረት ሥራ ማኅበራቱ የፋይናንስ ሴክተሩን በመደገፍ ለኢኮኖሚ ወሳኝ ሚና እየተጫወቱ መሆኑን ገልጸዋል። የህብረት ሥራ ማኅበራትን ከአባሎቻቸውና ከአባሎች በገንዘብ ቁጠባ ብድር የሚያንቀሳቅሱት መጠን ብዙ ገንዘብ በአጠቃላይ በሀገራችን ኢኮኖሚ ላይ የጎላ ስፍራ እንዳለው በግልጽ እየታየ ነው። መንግስት የቁጠባ ባህልና ማዳበር እንዲቻል በየቀበሌው አንድ የገንዘብና ቁጠባ ብድር ህብረት ሥራ ማኅበር እንዲቋቋም አቅጣጫ በማስቀመጥ ተግባራዊ እንዲሆን ትኩረት ሰጥቶ ከፍተኛ ስራ በመስራት ላይ ይገኛል። የፌዴራል ህብረት ስራ ኤጀንሲ ዋና ዳይሬክተር አቶ ኡስማን ሱሩር በበኩላቸው ህብረት ስራ ማህበራቱ ከ112 ቢሊየን ብር በላይ ቁጠባና ካፒታል በማሰባሰብ ለአባሎቻቸው በማበድርና ለልማት ስራ እንዲውል በማድረግ ለበርካታ ዜጎች የስራ እድል መፍጠራቸውን ተናግረዋል። ባለፉት ዓመታት በተደረገው ጥረት የገንዘብ ቁጠባና ብድር ህብረሰባትን ለማደራጀት እና ለማጠናከር በተደረገው ጥረት 34 ሚሊየን ግለሰብ አባላትን ያፈሩ ያፈሩና 112 ቢሊዮን ቁጠባና ካፒታል ከአባሎቻቸው ያሰባሰቡ ከ18900 በላይ መሰረታዊ የገንዘብ ቁጠባና ብድር ብረስራ ማህበራትና 115 የገንዘብ ቁጠባና ብድር ብረስራ ማኅበራት ዩኒየኖች በገጠርና በከተማ ተደራጅተው ለአባሎቻቸው ልዩ ልዩ የፋይናንስ አገልግሎት እየሰጡ ይገኛል። በኢትዮጵያ የገንዘብ ቁጠባና ብድር ህብረት ስራ ማህበራት ከየት ወዴት በሚል የዳሰሳ ጽሁፍ ያቀረቡት በኤጀንሲው የፋይናንስ ህብረት ስራ ልማት ዳይሬክተሩ አቶ ብርሃኑ ዱፌራ የአበሎችን ቁጥርና የተናጠል ቁጠባን ለማሳደግ መስራት እንደሚያስፈልግ አስገንዝበዋል። ሀያ ሚሊዮን የሚሆን አባወራ ወይምና የማወራ ኢትዮጵያ ውስጥ እንዳለ ነው የሚያሳየው። ከዚህ ውስጥ እንኳን በአባወራ ና የማወራ ደረጃ እንኳን ስናይ ሶስት ነጥብ አራት ሚሊዮን ነው። ስለዚህ ብዙ ሰው ብዙ ህብረተሰብ ክፍል አባል አልሆነ ማለት ነው። እዚህ ላይ ስራ መስራት ይጠበቃል። ሁለተኛ የቁጠባ መጠናቸው ዝቅተኛ ነው ብሎ ማለት ይቻላል። በተለይ በገጠር በአመት አንድ አባል የሚቆጥበው ቁጠባ የመደበኛ ቁጠባ በአማካይ ስናይ ከ900 ያላለፈ ነው። በከተማ ወደ 8000 ከፍ ብሏል። በተለይ በገጠር ላይ ገና ብዙ ስራ መስራት ያለብን። በመድረኩ የተሻለ ተሞክሮ ያላቸው የገንዘብ ቁጠባና ብድር ህብረት ስራ ማህበራት ልምዳቸውን አካፍለዋል። ዛሬ በኢትዮጵያ ምርት ገበያ የታጠበ ለውጭ ገበያ የቀረበ ሲዳማ ቡና በፈረሱላ በ1465 ብር ተገበያይቷል። ቀይ ሰሊጥ በኩንታል ደግሞ በ3033 ብር ነው የተሸጠው። ተጨማሪውን አብረን እንከታተል። ከኢቢሲ ለምሽት የያዝናቸው የቢዝነስ ዜናዎች እነኚህ ናቸው። ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት በሰላም አምሹ።